የጽንፈኛው ቡድን አመራሮች መካከል በነሱ አደረጃጀት የፋሲለደስ ብርጌድ አዛዥ ፋንታውን ወልዱና የሻለቃ ምክትል አዛዦች አላቸዋለን። ከተማረክን በኋላ የነበረው አያያዝና እንክብካቤ እጅግ በጣም ጥሩ ነው። ጫካ ያሉ ወንድሞቻችንም በሰላማዊ መንገድ እጃቸውን እንዲሰጡም ጥሪ ማቅረባቸውን ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጽሐፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረስ እውነተኛ የ30 ፐርሰንት ቅናሽ የተደረገባቸው ሜሬት ፕሮፐርቲ፣ ባለ አንድ መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ ሁለት መኝታ 95 ካሬ ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ ደግሞ ውስን ደንበኞች የማስታወቂያ ዋጋ በካሬ 63,000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ልፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 4913 ላይ ይደውሉ። ሜሬት ፕሮፐርቲስ። ሰላም፣ ጤና ይስጥልን ተመልካቾቻችን፣ ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ሻለቃ ቢዮቱ ተዋሚ ነኝ። አብራችሁን ሁኑ። የቤንሻንጉል ጉምዝ ክልል አሁናዊ የጸጥታ ሁኔታን በተመለከተ ከምዕራብ እዝ ኮማንድና ከፍተኛ መኮንኖች እንዲሁም ከክልሉ ባለድርሻ አካላት ጋር ውይይት ተካሄደ። በውይይቱ ሰራዊቱ ከፍተኛ መስዋዕትነትን በመክፈል ሀገራዊ ሰላምን እያረጋገጠ መሆኑን የቤንሻንጉል ጉምዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ተናግረዋል። ክልሉ የተለያዩ ጸረ ሰላም ኃይሎችና ሰርጎ ገቦች እንቅስቃሴ የሚስተዋልበት አካባቢ ቢሆንም በሰራዊቱ የጀግነት ተጋድሎ ሴራቸው እየመከነ መሆኑን የገለጹት አቶ አሻድሊ ሐሰን ዘላቂ ሰላምን ለማረጋገጥ ሰራዊቱ በሚያደርገው ሁለንተናዊ ጥረት የክልሉ መንግስትና ህዝብ የበኩሉን ሚና ለመጫወት ሁሌም ቁርጠኛ መሆኑን አረጋግጠዋል። በውይይት መድረኩ ላይ የተገኙት የምዕራብዝ አዛዥ ሜጀር ጀነራል አማረ ባህታ በበኩላቸው ምዕራብዝ በተሰማራባቸው የግዳጅ ቀጠናዎች ሁሉ አሸባሪው ሸኔንና ጽንፈኛውን ፋኖ እንዲሁም ሌሎች ጸረ ሰላም ኃይሎችን የመደምሰስ ተልእኮውን በተሳካ ሁኔታ እየፈጸመ መሆኑን ገልጸዋል። መረጃው የምዕራብዝ የሰራይ ስነ ልቦና ክፍል ነው። በማዕከላዊ ጎንደር ዞን በምስራቅ ሰቀለት ወረዳ ጽንፈኛው ኃይል ከነ ግብረ አበሮቹ በሰሜን ምዕራብዝ ክፍለ ጦር በተወሰደበት እርምጃ ሙሉ በሙሉ ተደመሰሰ። የባንዳዎችን ተልእኮ ተቀብሎ ለመፈጸም ሲንቀሳቀስ የነበረው የጽንፈኛው ቡድን በተወሰደበት የማያዳግም እርምጃ ከሰማንያ በላይ የጽንፈኛው አባላት የተደመሰሱ ሲሆን የነፍስ ወከፍና የቡድን መሳሪያም ተማርኳል። ሰራዊቱን ለማጀገን በግንባር የተገኙት የሰሜን ምዕራብ እዛዛዥ ሌተናል ጄኔራል ብርሃኑ በቀለ የተወሰደው እርምጃና የተገኘው አንጸባራቂ ድል የታላቀው ሀገር ሰራዊት መሆናችንንና ለኢትዮጵያ ያለንን ቁርጠኝነት የሚያሳይ ነው ብለዋል። ክፍለ ጦሩ ድል ብርቁ አይደለም ያሉት ሌተናል ጄኔራል ብርሃኑ በቀለ እንደ ክፍለ ጦር ከዚህ በፊት ባካሄዳችሁት ስምሪቶች ሁሉ አንጸባራቂ ድል አስመዝግባችኋል። የዛሬውን ድል ግን ለየት የሚያደርገው በዜሮ ኪሳራ ባንዳዎችንና ተላላኪዎችን በመደምሰስና በመማረካችሁ ነው ብለዋል። የክፍለ ጦሩ አዛዥ ኮሎኔል ዘሪሁን ተረፈ በበኩላቸው በማዕከላዊ ጎንደር ዞን በምስራቅ ሰቀለት ወረዳ ሲንቀሳቀስና የሕዝቡን ሰላም ሲያውክ በነበረው የጽንፈኛው ቡድን ላይ በወሰድነው ጥንቃቄ የተሞላበት ኦፕሬሽን የጠላትን አከርካሪ መስበር ችለናል ብለዋል። የሰራዊታችንን ምት መቋቋም ካቃታቸው የጽንፈኛው ቡድን አመራሮች መካከል በእነሱ አደረጃጀት የፋሲለደስ ብርጌድ አዛዥ ፋንታውን ወልዱና የሻለቃ ምክትል አዛዡ ቻላቸው አለነ ከተማረክን በኋላ የነበረው አያያዝና እንክብካቤ እጅግ በጣም ጥሩ ነው። ጫካ ያሉ ወንድሞቻችንም በሰላማዊ መንገድ እጃቸውን እንዲሰጡም ጥሪ ማቅረባቸውን ከሰሜን ምዕራብ እዝ ሚዲያና ህዝብ ግንኙነት ያገኘነው መረጃ አመላክቷል። የ601 አንደኛ ኮር ተራራው ክፍለ ጦር በተሰማራበት ቀጠና ግዳጁን በብቃት መወጣቱ ተገለጸ። የክፍለ ጦሩን ዝግጁነት ተዘዋውረው የተመለከቱት የስድስተኛ አዛዛዥ ሜጀር ጄኔራል ብርሃኑ ጥላውን የወትሮ ዝግጁነት የማረጋገጥ ስራዎች ላይ በትኩረት በመሰራቱ በማንኛውም ሁኔታ የማይበገር ተልዕኮውን በድል የሚወጣ ዘመናዊ ሰራዊት መገንባቱን በክፍለ ጦሩ ያደረግነው ምልከታ አረጋግጦልናል ብለዋል። ባለፉት ሦስት ወራት ክፍለ ጦሩ በተሰማራበት የግዳጅ ቀጠናዎች ጠላትን ከቦ በመደምሰስና በመማረክ ያስመዘገባቸው ድሎች ማሳያዎች በመሆናቸው እዙ እውቅና መስጠቱንም ተናግረዋል። ክፍለ ጦሩ አደረጃጀቱን አስተካክሎ በመነሳት በአጭር ጊዜ ውስጥ በተሰማራበት የግዳጅ ቀጠና ከ568 በላይ የሸኔን የሽብር ቡድን በመደምሰስ በአካባቢው አስተማማኝ ሰላም ማስፈኑን የገለጹት ደግሞ የ601ኛ ኮር አዛዥ ብርጋደር ጄነራል ሀብታሙ ምረቴ ናቸው። የክፍለ ጦሩ አዛዥ ኮሎኔል ጸጋዬ በርሄ በበኩላቸው የክፍለ ጦሩ ሠራዊት በርካታ ፈታኝ ሁኔታዎች ቢያጋጥሙትም ራሱን በዘመናዊ ትጥቅና በስነልቦና በመገንባት ከሌሎች አጋር ክፍሎች ጋር በመቀናጀት በወሰደው እርምጃ መጠነ ሰፊ አካባቢውን ከአሸባሪው ሸኔ ነጻ አውጥቷል ብለዋል። ዘገባው የሰይድ አደም ነው። የምዕራብ እዝ አዛዥ ሜጀር ጀነራል አማረ ባህታ በእዙ ስር የሚገኙ ኮሮች በተሰማሩባቸው ሁሉም የግዳጅ ቀጠናዎች በመገኘት የሰራዊቱን የግዳጅ አፈጻጸም ጎበኙ። ጀግኖች አባቶቻችን መስዋዕትነት ከፍሎ የተከበረች ኢትዮጵያን አስረክበውናል ያሉት ሜጀር ጀነራል አማረ ባህታ በአሁኑ ወቅት የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተናበው የተዳከመች ኢትዮጵያን ለመፍጠር የሚጠነስሱትን ሴራ በማምከን የበለጸገችና ሉዓላዊ አንድነቷ የተከበረች ኢትዮጵያን ለትውልድ የማሻገር ኃላፊነት አለብን ሲሉ ገልጸዋል። ጀነራል መኮንኑ አክሎም እንደ ከዚህ ቀደሙ ሁሉ ኢትዮጵያን ለማጽናትና ለማሻገር እያደረጋችሁት ያላችሁትን የጀግንነት ተጋድሎና ድል አድራጊነት አጠናክራችሁ በማስቀጠል የሀገራችንን ሕዳሴ እውን ማድረግ ይጠበቅባችኋል ሲሉ ገልጸዋል። መረጃው የምዕራብ እዝ የሠራዊት ሥነ ልቦና ክፍል ነው። የሰሜን ምስራቅ እዝ እያረጋገጠ የሚገኝ ወታደራዊ ዝግጁነት ሸማቂን ከማጥፋት ባሻገር ለሀገራችን የወደፊት ራዕይ ምላሽ የሚሰጥ ነው ሲሉ የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀኔራል ሻምበል ፈረደ ገለጹ። ጀኔራል መኮንኑ በእዙ ማሰልጠኛ ማዕከል ተገኝተው ለላቀ ግዳጅ የሚያበቃ ስልጠና በመከታተል ላይ የሚገኙ የእዙን ሰልጣኞች አበረታተዋል። እየተካሄደ ያለው ስልጠና በማንኛውም የአየር ጸባይና የመሬት ገጽታ ግዳጅን በብቃት መፈጸም የሚችል ኃይል መፍጠር መሆኑን ገልጸዋል። ጄኔራሉ አክለውም በዚህ ታሪካዊ ወቅት ተቋሙ ውስጥ በመገኘታችሁ ኩራት ሊሰማችሁ ይገባል ያሉ ሲሆን፣ በሰራዊቱ ሞራል መደሰታቸውንም ተናግረዋል። ዘገባው የጸጋዬ ገብሬ ነው። ሰሜን ምዕራብዝ ወደ እዙ የተቀላቀሉ አዲስ ወታደሮችን ለውራት አሰልጥኖ አስመረቀ። ስልጠና በማንኛውም ግዳጅ በቅቶ ለመገኘት ከፍተኛ አስተዋጽኦ እንዳለው የገለጹት የሰሜን ምዕራብዝ ምክትል አዛዥ ሜጀር ጄኔራል ዋኘው አለሜ እዙ በተሰማራበት የግዳጅ ቀጠና የተሟላ የዝግጁነት አቅም መገንባት ችሏል ብለዋል። ስልጠናው የሀገራቸውን ታሪካዊ ዳራ የጀግኖችን እና የእዙን ታሪክ ይበልጥ የተረዱበት እንዲሁም ለሚሰጣቸው ማንኛውም ግዳጅ በድል ለመወጣትና የኢትዮጵያን ከፍታ ለማረጋገጥ አቅም ፈጥሩልናል ሲሉ ተመራቂዎች ተናግረዋል። በሌላ ዜና የሰሜን ምዕራብ እዝ ምክትል አዛዥ ሜጀር ጀነራል ዋኘው አለሜ ከሰሜን ምዕራብ እዝ ኮር ከፍተኛ አመራሮች ከወልቃይት ጠገዴ ሰቲት ሁመራ አመራሮችና የጸጥታ አካላት ጋር በሰላምና ሕግ ማስከበር ጉዳዮች ዙሪያ ውይይት አድርገዋል። ሰራይቱ የህዝቡና የሀገሩን ሰላምና ደህንነት የመጠበቅና የማጽናት ተልእኮው ትናንትን በጀግንነት የተሻገረ ዛሬንም ወትሮ ዝግጁነቱን በጠንካራ መሰረት ገንብቶ ግዳጁን በብቃት እንዲወጣ ያስቻለው ስለመሆኑም አንስተዋል። በወልቃይጠገድ የሰቲቱ መራ አንጻራዊ ሰላም እንዲረጋገጥ፣ ልማት እንዲፋጠን፣ ህብረተሰቡ ከቦታ ቦታ ያለ ስጋት እንዲንቀሳቀስና የህግ የበላይነት እንዲሰፍን ሰራዊቱ የመስተዳድር አካላትና የጸጥታ መዋቅር ቅንጅት ውጤት እንደሆነም ገልጸዋል። ሰራዊቱን በመደገፍ እና በቅንጅት ሰላምን ለማስፈን እየሰሩ መሆኑን የገለጹት የዞንና የወረዳ አመራሮች ዞኑ ወደ ተረጋጋ ሰላም ሊመጣ የቻለው የሰራዊት አባላትና የጸጥታ መዋቅሩ ሰላምን ለማጽናትና የህዝቡን ህይወት ለማዳን የከፈሉትን መስዋዕትነት እንደሆነ ተናግረዋል። ዘገባው የአይተነው ወንዴ ነው። ምስራቅ እዝ ከሁሉም ኮሮች የተውጣጡ የሰራዊት አባላትን በአቅም ግንባታ ሙያዎች አሰልጥኖ አስመረቀ። በምረቃ ስነ ስርዓቱ ላይ የተገኙት የምስራቅ እዝ ምክትል አዛዥ ለውጊ አገልግሎት ድጋፍ ሜጀር ጀኔራል ፍቃዱ ጸጋዬ እንደገለጹት እዙ በየጊዜ የሚሰጠውን ግዳጆችና ተልእኮዎችን በውጤት በመፈጸም አኩሪ ስኬት እያስመዘገበ ይገኛል። የምስራቅ ዕዝ ማሰልጠኛ ማዕከል አዛዥ ኮሎኔል አሊ ሰይድ በበኩላቸው ሰልጣኞቹ በስልጠና ቆይታቸው የአካል ብቃት፣ ወታደራዊ ቁመና፣ ስልትና የሥነ ልቦና ስልጠናዎች በተግባርና በንድፈ ሐሳብ ወስደው አቅም የፈጠሩ ናቸው ብለዋል። ተመራቂዎችም የሚሰጣቸውን ግዳጅ በላቀ ብቃት በመፈጸም የኢትዮጵያ ሉአላዊነትና የህዝቦችን ደህንነት ለማስከበር ዝግጁ መሆናቸውን ተናግረዋል። ዘገባው የአወል መሐመድ ነው። የስትራቴጂክ መሳሪያዎች ኮር የግብርና ልማት ምርት የመሰብሰብ ትግበራ መጀመሩን አስታወቀ። በመርሃ ግብሩ የመከላከያ ግብርና ስራዎች ኃላፊ ብርጋደር ጀነራል እሸት አራጌኝ ጨምሮ ጀነራል መኮንኖች የመንግስት የስራ ኃላፊዎችና ና የሰራዊት አባላት ይሳተፉ ሲሆን በግብርናው ዘርፍ በትኩረት እየተሰራ እንደሚገኝ ተጠቁሟል። የኮሩ የግብርና ስራዎች ኃላፊ ሌትናል ኮሎኔል ጉታ ሂርጳሳ በግብርና ስራው ውስጥ ኮሩ በጌጃ ለኩሌ ቀበሌ ያስጀመረው ሰፊ የእርሻ ስራ በስንዴ ምርት ጥሩ ውጤት ማሳየቱ እንዳስደሰታቸው ገልጸው የእርሻ ልማት ስራው የሰራዊቱን ኑሮ ለማሻሻል ያለው አስተዋጽኦ ከፍተኛ መሆኑን በመገንዘብ በቀጣይም ሰፋፊ የግብርና ስራዎች እንደሚሰሩ ተናግረዋል። የለኩሌ ጌጃ ወረዳ ዋና አስተዳዳሪ አቶ ገቢሳ ነዳ በኮሩ የተጀመሩትን የግብርና ስራዎች በተጠናከረ መልኩ እንዲቀጥሉ የሰራዊት አባላቱ ሚና የጎላ መሆኑን ጠቅሰው ሰራዊቱ ወደ ጌጃ ለኩሌ ወረዳ በመጣ በአጭር ጊዜ ውስጥ በርካታ ስራዎችን ሰርቶ ለአካባቢው ማህበረሰብም ትልቅ ሞራል መሆኑንም ጠቁመዋል። በተያያዘ ዜና የመከላከያ መገናኛና ኢንፎርሜሽን ኮሌጅ ከትምህርትና ስልጠና በተጓዳኝ በግብርና ስራ ላይ በትኩረት እየሰራ እንደሚገኝ የኮሌጁ አዛዥ ኮሎኔል አራጋው መሐመድ ገለጹ። በኮሌጁ በ27 ሄክታር መሬት ላይ የተዘራውን የጤፍ ሰብል የኮሌጁ የሰራዊት አባላትና ሲቪል ሰራተኞች እንዲሁም ሰልጣኝ ተማሪዎች ሰብስበዋል። ዘገባው የኤርሚያስ የተዋለና የመገናኛና ኢንፎርሜሽን ኮሌጅ ሚዲያ ክፍል ነው። የጦር ላይ የከፍተኛ ባሌላ ማረግተኛ ማሰልጠኛ ትምህርት ቤት የተለያዩ የጓሮ አትክልትና ፍራፍሬዎችን በማልማት የሰራዊቱን ማህበራዊ ኑሮ ከመደገፍ አልፎ ምቹ የመኖሪያ አካባቢን መፍጠሩ ተገለጸ። በማሰልጠኛ ትምህርት ቤቱ የአራተኛ ሬጅመንት አዛዥ ሌተናል ኮሎኔል ልዑል አስፋው ዋና ስራችን ማሰልጠን ቢሆንም በአካባቢው በሚገኘው ለም መሬት ላይ የተለያዩ አትክልቶችን በማልማት ተጠቃሚ እየሆኑ እንደሚገኙ ተናግረዋል። የሰራዊቱ አባላት ብቻ ሳይሆኑ የአካባቢውን ማህበረሰብ ተጠቃሚ እያደረጉ እንደሆነ የገለጹት ሌተናል ኮሎኔል ልዑል፣ እየለሙ ያሉት ልማቶች ከምግብነት አልፎ የአካባቢውን ገጽታ በመቀየር ምቹ የመኖሪያ አካባቢን እየፈጠሩ ነው ሲሉ ገልጸዋል። ዘገባው የይትባረክ ጸዳሉ ነው። የሰሜን ምዕራብ እዝ ወታደራዊ መደብርና መዝናኛ ክበቦች ለሙያተኞች የአቅም ግንባታ ስልጠና ሰጠ። በስልጠናው ማጠቃለያ ላይ የተገኙት የሰሜን ምዕራብ እዝ በጀትና ፕሮግራም ኃላፊ ኮሎኔል ምህረት ሽፈራው ወታደራዊ መደብርና መዝናኛ ክበቦች የሰራዊቱን ተጠቃሚነት በሚያረጋግጡ የአገልግሎት ዘርፎች ላይ ትኩረት ሰጥተው መስራት እንደሚገባቸው ተናግረዋል። የእዙ ወታደራዊ መደብርና መዝናኛ ክበቦች ኃላፊ ሌተናል ኮሎኔል ሰይፉ መገርሳ በበኩላቸው የአቅም ግንባታ ስልጠናው በሰው ኃይል አደረጃጀት፣ በሂሳብ መደቦች ምንነት፣ በግዢ አቅርቦትና አገልግሎት አሰጣጥ እንዲሁም በገበያ ጥናት ላይ ያተኮረ ስለመሆኑም ተናግረዋል። መረጃው የሰሜን ምዕራብ እዝ ሚዲያና ሕዝብ ግንኙነት ነው። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የግብርና እርሻ ልማት ምርታማነትን ለማሳደግ በትኩረት እየተሰራ መሆኑ ተገለጸ። በተያዘው የምህር ወቅትም ማሰልጠኛው ባለው 20 ሄክታር መሬት በመስኖ ያለማቸው ልዩ ልዩ የግብርና ምርቶች ውጤት ማምጣታቸው ተገልጿል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥ ሌተናል ኮሎኔል ታረቀኝ ኢማም ማሰልጠኛው ከማሰልጠን ጎን ለጎን በመስኖ ልማት የተለያዩ ሰብሎችን በመዝራት እና ፍራፍሬዎችን በመትከል ውጤታማ ምርት በመሰብሰብ ላይ ይገኛል ብለዋል። የግብርና ውጤቱ የሰራዊቱን ኑሮ ከመደጎም ባለፈ የአካባቢውን ማህበረሰብ ተጠቃሚ ባደረገ መልኩ በተመጣጣኝ ዋጋ እያቀረበ በአገልጋይነት መንፈስ የበኩሉን ድርሻ እየተወጣ እንደሆነም ሌተና ኮሎኔል ታረቀኝማም ገልጸዋል። ዘገባውን ያደረሰን ተስፋዬ ያረጋል ነው። ተመልካቾቻችን ዜና መከላከያን በዚህ ፈጸምን። ከቀሪ ዝግጅቶች ጋር መልካም ቆይታ።